እና ውድድ ነው ማረጋችሁ፣ የእኔ ጣፋጮች እደጉልኝ፣ አምላክ ያሳድግልኝ። ረጅም ረጅም አድጋችሁ ትልቅ ቦታ ደርሳችሁ ማየት ያውቃኝ፣ በጣም ነው መውዳችሁ። ጠንክራችሁ ታማሩልኝ። ይሄ ቪዲዮ አሁን አድጋችሁ ትልቅ ቦታ ስደርሱ የምታዩት ማስታወሻ ነው። በዛውም እ እና ትልቅ ቦታ እንድደርሱልኝ እፈልጋለሁ። ምን መሆን ነው የምትፈልገው ቤቢሽዬ? ዶክተር። በስማም ዶክተርን ለምን መረጥ? ካባቴ ሰውት ለምን? ጎበዝ ጎበዝ ጀግና። ለዛ ደግሞ ጠንክረ እንደምትማር ባለሙሉ ተስፋ ነኝ። ትልቅ ቦታ እንዳን ባገኘ እርግጠኛ ነኝ። ብትሽዬስ ምን ሆነ ነፈልጊ? አይ ኖ ፒ አይ ኖ ፕራና ፕራሪ በሽ ማአሚኒ ጀግና፣ እና ጠንከረሽ ትማሪያለሽ። አይደለም አስተማሪዎችን እየታዘሽ ያቶታሱሞትንቷት ብዬ ነግራቸዋለሁ። ሰላም ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን እኔ አለው። በያላችሁበት ሰላም እና ጤና ይብዛላችሁ። ዋናው ሰላም እና ጤና ነው፣ እና ሰላማችሁ የበዛ ይሁን። እኔ አለው ደህና ነኝ እግዚአብሔር ይመስገን። ትንሽ ድምጼ ጉንፋን ይዞኛል ትንሽ ጎርነን ካለ በእርግጥ ድምፄ ጎርነን ያለ ነው፣ ሲፈጥረው እና እንዲናችሁ አለውላችሁ። ዛሬም ያው በተመሳሳይ ቪዲዮ መጥቻ አለሁኝ። ልጆቼን አይታችኋቸው ወዳቻቸዋል። በጣም አመሰግናለሁ። አንዳንድ ኮሜንቶችን አይቼ ነበረ እና ውዶችዬ፣ አሁን ደግሞ ከቤተሰብ ጋር ጊዜ አሳለፍኩኝ። ከልጆቼ ጋር ሰፊ ጊዜ አሳለፍኩኝ ያለ ስራ ያለ ምን ፈታ ፈታ ብዬ ነበረ። አሁን ደግሞ ወደ ሩጫ ለመመለስ ወደ አዲስ አበባ ለመመለስ አስቤ ያለውኝ ነገ ልሄድ ነው ወደ አዲስ አበባ፣ እግዚአብሔር ቢፈቅድ የነበረኝ ቆይታ እስከዚህ ድረስ ነበረ። እንግዲህ ባተለኝነቴ ልጀምር ነው። ስራ ላይ ስትሆኑ ያው እንደዚህ እንደፈለጋችሁ አትዝናኑም፣ እንደፈለጋችሁ አታሳልፉም። ቤተሰብ ጋር ነው የምትቀብጡትና ደስ የሚል ጊዜ አሳልፍ ያለው ከቤተሰቤ ጋር። እግዚአብሔር ይመስገን። አሁን ደግሞ ወደ ስራ ሊሄድ ነው። ተደወለልኝ። እኔ እንደውም ትንሽ አንድ ሳምንት ምናምን ጨምራለሁ ብዬ ነበረ። ተደወለልኝ፣ በስራ ምክንያት ሊሄድ ነው እና ምን አለ መሰላችሁ ውዶች፣ አሁን የመጨረሻ ጊዜ ከልጆቼ ጋራ ላሳልፍ ፈለኩኝ ከእነሱ ጋር ላሳልፍ ፈለግኩኝ እና ሌላ ከተማ ከተማ ነው የሚባለው። ሌላ ከተማ ማለት ዝዋይ፣ ወደ ዝዋይ ክልል ሀይቅ አለ ምናምን፣ ደስ የሚል ቦታ አለ ሲሉኝ እንደነገርኳችሁ ወደዛ ክልል የትም አላቅም እኔ ከዛ በፊት ማለት ነው። እና አሁን ልጆቼን ለመጨረሻ ጊዜ አሁን ለነበረኝ ቆይታ ማለት ነው ይዣቸው ሊሄድ ነው አብሬያቸው ላሳልፍ ያው ሰፊ ጊዜ ይፈልጋሉ ልጆች፣ እና ከነሱ ጋራ ላሳልፍ ነው። ሀይቅ እናያለን፣ አንዳንድ ቦታዎችን እናያለን። እዛ ሆነን ከምንድነው የሀይሌ ሪዞርት አጠገብ የሆነ ሀይቅ አለ አሉ። እስቲ እናየዋለን እኔውም አይቸው አላቅም። አሁን አይቸው ደግሞ ምን አይነት እንደሆነ በዛው ለናንተም ለቤተሰብ አሳያቸዋለሁ። ከልጆቼም ደግሞ ሰፊ ጊዜ ይኖረኛል በዛ እና እንግዲህ ከትንሽ ቆይታ በኋላ ልንሄድ ነው ወደዛ። እና አብራችሁን ሂዱ፣ እዛ እንገናኛለን እላለሁ ቤተሰብ። ቤተሰብ መጥተናል። ዝዋይ ደረስን እና ቤቢዬ በቃ እየዋኘ ነው። ረጅም ሰዓት በክላሲካል ያደረኩላችሁ ያው በዛው በድምፁ እንትን በሉ ብዬ ነው። እና በቃ የሚገርም ጊዜ እንጂ እያረገ ነበረ ውሃ ውስጥ ሆኖ። ከውሃ እንደወጣ ራበኝ ራበኝ አለ። ከዛ በኋላ አሳ እያስሞከርኩት ነው እዚህ ጋር ተይሾኩ ምናምን ይለኛል። እኔ እያወጡ የተወሰነ ሰጠሁትኝ። ብጥሽ ደግሞ አልበላችን። ምክንያቱም አሳ ፈርቼ ምናልባት እንኳን ንትን ቢኖረው ብዬ ፈርቼ ለሷ ፍርፍር አዘዝኩኝ። አሳ በላን ስል አሳ አልበላንም ፍርፍር ነው የበላው ትለኛለች። ቅድምና ማነውም እንደዛ እያለችኝ ነው እንትን ያልኩትኝ። እና ምልላችሁ ፈልጌ ነው ቤተሰብ ሪከርድ ደግሞ ማደርግላችሁ ምንድን ነው፣ በጣም ጫጫታ አለ። የሚረብሽ ጫጫታን ያለው ህዝብ ብዙ ነው ያለው። ለዛ ነው ጸጥ ያለ ድምፅ እንዲደርሳችሁ በሚል ነው ሪከርድ እያደረግኩ ያለሁትኝ። በበቀደሙም ስራ እንደዛው ማለት ነው። እና ዝች ጋር ደግሞ ሀይቁን እያየን በቃ የሌለ እየቦረቁ ነው ማማ እንደነገርኳችሁ ለየት ትላለች። እና በእሷ እንጂ እያደረግን ግቢው በጣም ነፋሻ ነው፣ ደስ የሚል አየር ነው ያለው። ከምላችሁ በላይ ወድጀዋለሁ የግቢውን አየር። እኔ እንጃ ሀይሌ ሪዞርት አጠገቡ ነው ያለው። እና ይሄ ደግሞ እዛ እንትን ግቢ ነው ምንድን ነው የሚባለው? የዝዋይ ሀይቅ ነው። በጣም ሰፊ ነው። ልጆች ሁሉ ይዋኙበታል። አዋቂ ልጅ ይዋኝበታል። በጀልባ ይሄዳሉ። በጀልባ እንሄዳለን ብዬ አስቤ ነበረ፣ ግን ፀሐይ ስለነበረ ከበደኝ እዛ ውስጥ መሆን። ከዛ በቃ እሱም ተውኩኝ። ቤቢዬ ከዋኘ ይበቃል አለን እኛ አየ ነው እስኪዋኝ ድረስ። ከዛ እዚች ጋር በቃ እርስ በርስ እየተጫወቱ ፈታ እያረጉኝ ነበረ። የሌለ ተዝናልች ያለሁኝ እግዚአብሔር ነ ልቢ ውስጥ ያለው ነገር ህዝብ ብቻ ነው ብታዩት። የሚገርም ነው በቃ የሆነ ሌላ ከተማ ነው የሚመስለው። በቃ በእንትን ሰው አይጠፋውም፣ ለመዝናናት የሚመጣው አይጠፋውም ካፕል ሆኖ ብቸኛ ቤተሰብ ሆኖ አይጠፋም እና ሰው ብቻ ነው። እና የሚገርም ጊዜ ያሳለፍን፣ የልጅና የእናት ጊዜ ያሳለፍን ደስ ብሎ የሚመጣ። ከምላችሁ በላይ ተደስቼ ነበረ እና እንግዲህ እስክመለስ ድረስ እንግዲህ ይህንን ቪዲዮ እያዩ እኔም እያየሁ ናፍቆታችንን እንወጣጣለን እላችኋለሁ ቤተሰብ። ምክንያቱም ደውዬ ነው ማገኛቸው ብዙ ጊዜ። እና አሁን ደግሞ በቪዲዮ ሞ ሲናፍቁኝ ደሞ ቪዲዮዋቸውን እንትንላለውና እዚህ ጋር ማማ በቃ ሄደ የለ ነበር፣ እንትን ያለችው እና እየተዝናናች ነበር፣ እኛንም እያዝናናች የምታወረው ምላሷ በቃ ለነገራችሁ፣ አልችልም። ሴት ልጅ በነገራችን ላይ ቀውጢ ናት ይባላላ። የመጀመሪያ ልጅ አላቅም፣ ሴትም ትሁን ወንድ ሳይለንት ነው። እሷ አሁን ሳይለንት ነው፣ እንደሷ አይደለም ብዙ ጊዜ እና እሷና እሱ ሰማይና ምድር ናቸው። በቃ አይገናኙ ባህሪ ማለት ነው። እሱ በቃ ጸጥታ ነው እንትን የሚለው እሷ ደግሞ እብድ ናት። እና ግን ደስ ይላል፣ የሆነ የሚያስጠላ አይደለም። ቅብጠቷ በጣም ደስ ይላል። እና የሚያስጠላ አይደለም። ቅብጠቷ በጣም ደስ ይላል። እኔ በጣም ኢንጆይ የማረግበት በእሷ ቅብጠት ማለት ነው። የሆነ የምታወራቸው ነገሮች፣ ገጠመኞቿን፣ ትምህርት ቤት ላይ ያሳለፈችውን ነገር እያንዳንዱን ነገር በነፃነት ማውራት የምትችል ልጅ ናት። እሱ ደግሞ በተቃራኒው ሀሳቡን መግለጽ አይችልም በግልጽ እኔ እንዲሁም ሀሳቡን እንዲገልጽ እፈልጋለሁኝ ግን እንደሱ አይደለም። እሷ እያንዳንዱን ነገር የተፈጠረውን ነገር ትገልጻለች ሀሳቧ፣ እና ያ ደግሞ በጣም ደስ ይላል፣ በጋራ እንትን እንድንል ማለት ነው። ሌላችሁ ወንድሚያች አልተማራችሁ? እሺ ምንድን ነው የተማራችሁ? የተማራችሁትን በይልኝ እስኪ

እና ዛሬ ያሳለፋችሁት ጊዜ ደስ አላችሁ? አዎ ብትሽዬ በጣም ደስ አለሽ? እና ውድድ ነው ማረጋችሁ፣ የእኔ ጣፋጮች እደጉልኝ፣ አምላክ ያሳድግልኝ። ረጅም ረጅም አድጋችሁ ትልቅ ቦታ ደርሳችሁ ማየት ያውቃኝ በጣም ነው ወዳችሁ። ጠንክራችሁ ተማሩልኝ። ይሄ ቪዲዮ አሁን አድጋችሁ ትልቅ ቦታ ስደርሱ የምታዩት ማስታወሻ ነው። በዛው እ እና ትልቅ ቦታ እንድደርስልኝ ይፈልጋለ። ምን መሆን ነው ትፈልጋው? ቤቢ ፍዬ፣ ዶክተር? ዶክተር፣ በስማም ዶክተር። ለምን መረጥ? ካባቴ ሰውት፣ ለምን ጀግና። ለዛ ደግሞ ጠንክረ እንደምትማር ባለሙሉ ተስፋ ላይ ትልቅ ቦታ እንዳን እርግጠኛ ነኝ። ብጥሽዬስ ምን ሆነ ፈልጊ? አይ ኖፒ አይ ፓሽን ጀግና እና ጠንከረሽ ተማሪ አለሽ፣ አይደለም አስተማሪዎችን እየታዘሽ አያቶችሽን እየታዘሽ እሱ ብዬ ነግራቸዋለሁ። ስታስጠፊ ይሆናል አይመታም፣ የልጅ ጭንቅላትና ወገብ አይመታም ብለሽ ንገሪያቸው። እንታእ የልጅ እጅ ነው የሚመታ። እና የኔ ወዶች በጣም ነው ወዳችሁ። የእኔ ልጆች ስለተወለዳችሁልኝ የኔ ስለሆናችሁ ደስ ብሎኛል። የእኔ ልጅ ባትሆኑ ኑሮ ይቆጨኝ ነበር። አሁን ወደ ቤታችን ሚ